እንደ ገበሬ ሁን! ገበሬ በእምነቱ በጣም የፀና ነው። ወዳጄ ገበሬ መሬቱን አለስልሶ አርሶ ዘር ሊዘራ ሲል ሰማዩን አያይም። ይልቁንም ገበሬ የሚያየው እራሱን ነው፣ አፈር ነህና ወደ አፈር ትመለሳለህ ስለተባለ አንገቱን ዝቅ አድርጎ ያለሰለሰውን መሬት አፈሩን ነው የሚያየው። ዘሩንም ሊዘራ ሲል በፍጹም ወደ ሰማይ አያይም። ዘሩንም በአራቱም አቅጣጫ ሲዘራ ለአፈሩ ነው ከወፍና ከጎርፍ የተረፈውን ለልጆቹ ጉሮሮ አብቃልኝ ይላል። ይህም በፈጣሪው ላይ ምን ያህል እምነት እንዳለው ያሳያል። ፈጣሪው ደግሞ ቃሌ ከሚያልፍ ምድርና ሰማይ ቢያልፍ ይሻላል ብሏልና ፈጣሪው ጥሎ እንደማይጥለው ያውቃል፣ በእርሱም ያምናል። ዝናቡም ጊዜውን ጠብቆ እንደሚዘንብ እርግጠኛ ነው። እንደ ገበሬ አማኝ የለም። በእምነቱ በጣም የፀና ነው ሰው ገበሬ ነው ያልኩት ለዚህ ነው። እምነትህ ምን ያህል ነው? እንደ ገበሬ አማኝ ልትሆን ይገባሃል። በፈጣሪ እስከ መጨረሻው መታመን፣ ልክህን ማወቅ፣ ጠንካራ ስራ ሰርቶ በተስፋ መጠበቅ፣ በመጨረሻም ዘርን መሰብሰብ የአንድን ገበሬ ጠንካራ እምነትና ጠንካራ ሰራተኝነት የሚያሳይ ተግባር ነው። ወዳጄ ጠንካራ አማኝ ስትሆን ጠንካራ ሰራተኛ ትሆናለህ!